እባካችሁ እች ልጅ ሹርጣ ሳቢያ ውስጥ ናት ያለችው። የምታውቁ ሰዎች አትናገርም፣ ምንም አትልም። እባካችሁ እች ልጅ የምታውቁ ሹርጣ ሳቢያ ውስጥ ነው ያለችው ቤተሰብ። በአላህ አልላችሁም፣ በእግዚአብሔር አልጠይቃችሁም። እባካችሁ እህት ወንድም ይኖራችኋል ሁላችሁም። ይሄን ቪዲዮ ላይክሽር አድርጋችሁ ለሚመለከተውና ለነዚህ እህቶች ድምፅ በመሆን ቤተሰቦቻቸውን እናገናኛቸው። ይሄን ቪዲዮ እስከመጨረሻው አዳምጣችሁ ላይክ ሼር ማድረጋችሁን አትርሱ። እኛ በወጣንበት መንገድ ላይ ሁልጊዜም ለቅሶ፣ ችግር፣ መከራ። ዛሬ የመዲያም ቀመም ሞተች። ዛሬ የመዲያም ቀመማ ስክሪን ተላከ። በቃ ይሄ ነው። ባካችሁ ባካችሁ ልለምናችሁ ሰላም አለይኩም ወራህመቱላህ በረካቱ። ሰላም ቤተሰቦች እንዴት ናችሁ? ልኝ ቤተሰብ ይህም ቪዲዮ ሁላችሁም ላይክ አርጉት፣ ሼር አርጉት። እነዚህ እህቶች ቤተሰቦቻቸውን ይፈልጋሉ ከቤተሰቦቻቸው ጋር እህት ወንድሞቻቸው ጋር እንዲገናኙ፣ ይህ ቪዲዮ ለሁሉም ሰው እንድደርስ እንደነገርኳችሁ ኢጃዛ ቤት የምንኖር ሰዎች ጤነኛ ስንሆን እንጂ ጤነኛ ካልሆነ ማንም አይፈልገንም። እነዚህ እህቶች እንደምታዋቸው ትላንትና ጤነኛ በነበሩበት ሰዓት እጃዛ ቤት ነበሩ። ነገር ግን ዛሬ ጤናቸው ሲጎል አውጥተው ወደ ሻሪያ ነው የጣሏቸው። ለዚህም መናገር አይችሉም፣ ምን እንደደረሰባቸው ምን ላይ እንደሆኑ አይናገሩም። እና ዋካችሁ ይህም ቢዲዮ ሸራርጋችሁ እህዝ ወንድም ይኖራቸዋል ቤተሰብ ይኖራቸዋል እና እነዚህን ልጆች ወደ ቤተሰቦቻቸው እንድንቀላቀላችሁ ይህም ቢዲዮ ሁላችሁም የበኩላችሁን ላይክ ሸር እያረጋችሁ እና ድርስ ከዛ የተረፈ ሰው ሲሞት አይደለም አስክሬን እየቀረጽን አስክሬናቸውን መኮሰት። እንደዚህም አይነት ችግር ነገር ሲኖርባቸው፣ እንደዚህም አይነት መከራ ሲኖርባቸው ድምፅ ልንሆናቸውና ሰው ልናፈላልጋቸው ይገባል። ሶሻል ሚዲያን በቀላሉ በጥሩ ነገር ከተጠቀምን እንጠቅምበታል። ግን ለተመልካች ቀን በቀን ችግርና መከራ ይዘን ስንመጣ ቤት ተመልካች ደግሞ ይሰለቻል። ሁኖም ግን እኔና አንቺ እህትና ወንድም አለን። ስደት ላይ ነን ያለን ቤተሰቦቻችንን ረጅም አመት ርቀና ያለ ነው። ቤተሰብ በሬው ሽጡ መቶ ነው አንቺን የሚፈልግሽ ወይም ደግሞ አንቺን በቃ ቤተሰብ ያለበትን ታውቃላችሁ። እና እባካችሁ እባካችሁ የቻላችሁትን በማድረግ እነዚህን እህቶቻችንን ለቤተሰቦቻቸው እናደርሳቸው። ያችን ቤተሰቦች ትንፋሽሽን ይፈልጋሉ፣ ዓይንሽን ማየት ይፈልጋሉ። ነይግቢ ሀገር ልሽ ላዲያብስሽ ልዲያስሽ የሚውሉ ቤተሰቦች አሉና የቆንጅዬን አባት ብታዩት በቃ እኔ እንጃ ዩቲዩብ ስለማይፈቅድ በዩቲዩብ ህግ ደረጃ ስለማይሆን እንጂ አባቷን ባሳያችሁ በጣም ነው የምታጽኑት። እኔ ካንቺ በፊት እኔ ካንቺ በፊት አቅሜ የለኝም ቅዋ የለኝም ሲል፣ እኔ እኔ ቅስሜ በቃ የሆነ እንደ ጨርቅ ነው የተቀደደው፣ ሰውነቴ እንደ ጨርቅ ነው የተቀደደው። እና ብዙ ቤተሰቦቻችን ነው በቃ እኛን ለማየት የሚፈልጉ 19 አመት 20 አመት 25 አመት። በቃ ቤተሰቦቻችንን በናፍቆት የጎዳናቸው ሰዎች በጣም አሉ። ይች እህታችንን ያልሄደችበት የመዲያን ቤት ያልዘረየረችው ያልሰራችበት ቤት የለም። ግን አሁን የወጣ አሁን የገባችበት ቤት ሰላም አገኘው፣ ተረጋጋው፣ ካሁን በኋላ አገር ገብቼ አባቴን እዘይረዋለሁ፣ አባቴን አየዋለሁ ብላ ተስፋ አርጋ ነበረ። ግን ሞት ቀደማት፣ ያሳዝን፣ ሞት ቀደማት፣ ሞት መቶ ወሰዳት አባት በቃ በሀዘን እኔ እንጃ። ሙሉ ቤተሰቦቿ ማለት ልጆቿን ስታው በቃ የሆነ ውስጣችሁ ነው የሚሰበረው። እና እኔ በዚህ ምን ተማርኩኝ? አባቴ እኔ ማየት ይፈልጋል በቃ ልሽ ማየት ይፈልጋል፣ ትንፋሽሽ ናፍቆኛል ላዳብስ ይፈልጋል ሲለኝ በቃ ዛሬ ነገድነት። ዛሬ ግን የዚች ልጅ አባት ሳይ በቃ የሆነ እኔ ይሄት ነኝ ያለሁት፣ እኔ ይሄት ነኝ ያለሁት። ቤተሰቦቹ በምን መልኩ ነው ያሉት? እኔም በምንድነው የሚጠይቁኝ እኔ አንድ ነገር በሆንበት እንዴት ነው የሚጎዳው? የዝች ልጅ አባት እውነት ሲያነባና የኔ አይን እኔ እንዴት እንዳለቀስኩኝ። እና ብዙዎቻችን አረብ ሀገር ላይ ያልፋል ብለን እንዴት ከምነው ተከራተት ነው ተሰቃየ ነው። እችታችን ሻንጣዋን አዘጋጅታ ቤተሰቦቿን ልጠይቅ አገር ልትገባ አስክሬን ገባ። ትንፋሿ ጸጥ ብሎ አስክሬኗ ገባ። ትንፋሿ ተቋርጦ ሄደች። ትላንት ትላንት ወዲያ ቲክቶክ ላይ ድንገት ሞታ የተባለ ድንገት ከመሞቷ ቶሎ ኢትዮጵያ ገባች። ቶሎ ኢትዮጵያ ከመግባቷ ደግሞ ትናንትና ነው የገባው አስክሬን አይደለ? ዛሬ አፈር አለበሷት። መኪና ከጎና አለ አፈር የሚገለበጥ ከዛ ቤተሰብ ተሰብስቦ እሷ ግን ቀረች። እኔና አንቺ አስራ ምናምን ዓመት ደክመንለታል። በቃ አልበቃ። ቤቷ አልተሰራም፣ አልተጨረሰም፣ መኪናው አልተገዛም። ያንቺ እና የኔ ቤተሰቦች በናፍቆት እየሰከሩ ነው ግን አያንጣውና መቶ ሞት ሲመጣ እውነት የዝች ልጅ አባት የዝች ልጅ አባት አይቼ እኔ አላቅም። ድኒያ ትሞላል። እውነት እህቶች ድኒያ ትሞላል። እዱኒያ ሞልተህ አታውቅም። ቤተሰቦቻችን ንም በናፍቆት አንጉዳቸው ብቻ ነው ሂደን ዘይረናቸው ካልተቀመጥን እንመለስ። እሱ አራት ዓመት ነው የቆየችው። እኔ እናንቺ ግን አስራ ምናምን ዓመት የተቀመጥን እህቶቻችን ደግሞ አላቸው። እኔ አርባ ሀገር ለከመጣ አንድ ጊዜ ብቻ ነው ቤተሰቦችን ሂጅ ዘይረኩት ከዚህ ቁጭ ብዬ ስንቱን አጠፋቸው ግን በደካማ ጎን ነው። በጣም ልጅና በተጫነው ጎን እኔም እኔ ቢያጣ አባቴ ምን ያህል ይጎዳል? የዝችን ልጅ አባት፣ የዝችን ልጅ ልጆች፣ የዝችን እህታችንን፣ እህቶች ምናምን ስታዩ አዱኒያ ምንድና ትላላችሁ? ግን እንረሳታለን። ዛሬም ያሁን እዚህ ጋር እነገራለሁ፣ በቃ ጃፊዝ ነኝ። በቃ ለመናገር ጎበዝ ነኝ፣ ጠካራ ነኝ። ነገ እውነት እውነትነት ገፍቼ ነገ ሄዳለሁ ሆይ ነገ ነገር እኔ በቃ ቆርጬ የዚች ልጅ አባት ባይሆበት ሰዓት ውስጤ በጣም የሚተረበሽው በጣም በቃ የሆነ አባትን እናስታወሰ ላይኒሽ አይኔ ራበው ላይኒሽ አይኔ ናፈቀው። በቃ አይንቻ ስንቶች እንዲህ ዜ የተባለ የተቀመጥ ነው። ስንቶች ነን እንደዚህ ያሉ ቤተሰቦቻችን እየለመኑን ቤተሰቦቻችን ያጣናቸው ናቸው። ስንቶች እናትሽ እኮ ነይ ዛሬ ስትልሽ ነገ ነይ ስትልሽ፣ አባትሽ ነይ ዛሬ ስትልሽ ነገ ሲልሽ፣ ስንቶች ናቸው? ቤተሰባችን ነ አንድት ጓደኛዬ እኔ ጋ የምትሰራ ነበረች። አስራ ሰባት ዓመት ሙሉ አልሄደችም። አስራ ሰባት ዓመት ሙሉ አልሄደችም። ከዛ አባት ጥናት አመመ። ጥናት ጥናታሙ ልጄ ነው የሚለው አይኗን ለያት። እሷን ካየሁ ይሻለኛል ነው የሚለው ፕሮሰስ ጀምራ እስከምትሄድ ድረስ ታውቃላችሁ። ለምህል ስትፈልጉ ለድንገት ነገር ስትፈልጉ ውጭ የምንሰራ ሰው ጠፍተን የምንሰራ ሰው ቶሎ መግባት አንችልም። አስራ ሰባት አመት ሙሉ ናፍቆ አይኔ ጠፋ፣ ፈዘዘ፣ ማየት አልቻልኩም፣ እሷን ላያትና ልሙት፣ እሷን ካየሁ መድኃኒት ይሆነኛል እያለ ስል የነበረ አባት፣ ስብሃናላህ፣ እሷ አየር ላይ ስትሰቀል የአባቷ ህይወት አለፈ። ሰው ደውሎ ነይ አባትች ነው እያለች ነው አባትሽ ታሞ። ሁሉም ሊጠይቅ ሲሄድ እሷን ነው የሚለው። ሁሉም ሰው ደውለውላት አባትች ልናይ ሄድ ነበረ። ዱኒያ ትምናም ልጅ ነው ይትፈላ አባቶች ይሄን ያለሏት አለ። ከዛ በኋላ አባት ሄጀለ ስትል እስከ አዲስ አበባ ድረስ ታስታክማለች። በነገራችን ላይ ለመህር ስንፈልግ ቤተሰቦቻችን ታሞ እኛ እዚህ ሰርታ ስናስተማማቸው የሚድኑልን ይመስለናል። ከስንት አላህ ካዘነላችሁና አላህ እርሜ ከሰጣቸው ሰዎች በስተቀር ያንቺ እና የኔ መልፋት ምን ነው? አዲስ አበባ እንጥታ አስተማማ መልሳ ከብሳ ሀገር ወስደው መልሶ ተመለሰበት በሽታ። እሷ አየር ላይ ስተሰቀል ያባቷ ሕይወት አለፈ። አትቀር አየር ገብታለች። በቃ እንደዛ ሆና ኢትዮጵያ ገባች። ዛሬ እንዳትኖር እንድትኖር ያለች ያላት ጸጸት፣ ያላት ሀዘን፣ ያላት በቃ ሀዘኗ መቼም የማይጠፋ ሀዘን ና ያለችበት አሁን ላይ ማለት ሰዎች ምነው አይቶሽ በነበር ለቅሶ ሌደርሶች መጥተው ሰዎች የሚሉሽ ምነው አይታሽ በነበረ፣ ምነው ብሶሽ በነበረ

አንቺ እንዲኖሩ እንዲተርፉ ትፈልጊያለች ኢትዮጵያ ያለ ሰው ደግሞ ከአመሙ አመመ ካላስጣጣ ያለበትም ምክንያቱም አብሮ ስለኖረን ናፍቆቱን አያውቀውም እና ይህቺ እህታችን እንደዛ ሆና አባሰናታ ዛሬ ህይወት የላትም በቃ ምስቅልቅል እንደዛ ነው ያለችው እና ብዙዎቻችንን አረብ ሀገር ላይ እየለፈን እየሰራ ነው ወይ ልጆቻችንን ሳናይ እንሞታል ወይ አባት እናቶቻችንን ሳናይ እንሞታል ወይ እናትና አባቶቻችን እኛን ሳያው ሞት ይቀርመናለን እኔ የዚች ልጅ አባት ሳይ በቃ እንዴ እሳት የሆነ እሳት የበላው ወማ እንዴት ነው የሚላከከው? ልክ እንደዛ አባቷ መሬቱ ጋር ተላክ እንደዛ መሬቱ ጋር ተያይዞ እየተጋጋጠ ሰው ሲያነሳው እሱኮ በቃ ደርጎ አላብቅቷል። ግን እሱ የሚናገረው ምንድነው? ልጄ እኔ ልቀዴም፣ እኔ ልህድ፣ ከአንቺ በፊት እኔ ልቀዴም። አንቺ አንቺ አንቺ በምን አጥምሽ አራ ልጅ አልችልም፣ አቅሙ የለኝም ሲል በቃ መሬቱ ጋር እንደዚህ ታግሎ ሰው ሊያነሳው ይፈልጋል። እሱ ግን መሬቱ ጋር ተጣብቆ ነው ያለው። እና ቤተሰቦቻችንን በሐዘን የምንጎዳ ብዙዎች አለን። እኛም አልሞላልንም፣ አላለፈልንም። ሞት እየመጣ እኛን እያሸራሸረ እየወሰደን ቀን በቀን ቲክቶክ ላይ ስትገቡ አንዷ ታማ፣ ትላንትና ሁን ሁለት ልጆች ናቸው፣ ቤተሰብ አፋልጉ፣ ታመው ወርቀው ያሉ ሰዎች አፋልጉን፣ ቤተሰቦቻቸውን የምታውቁ በደላ ላይ ይመጣሉ፣ እጃዛ ቤት ይቀመጣሉ። እጃዛ ቤት ተቀምጠው፣ እጃዛ ቤት የተቀመጡ እህቶቻችን እህቶቻችን እጃዛ ቤት ቁጭ ብለው ሲታመሙ በሽተኛ ሲሆኑ አውጥተው ዙባላ ይጥሏቸዋል። ዙባላ ሲጥሏቸው አንጥተው ደግሞ ደሞ ቲክቶክ ላይ ቤተሰቦቻቸውን የምታውቁ ብሎ አንተ ይለጥፉላችኋል። ስለዚህ እባካችሁ አረብ ሀገር ላይ ያላችሁ እህቶች፣ በቻላችሁ ችግራችሁን፣ ንዴታችሁን፣ ነገራችሁ ሁሉ በሀቅሉ አርጉት። ዛሬ ታማሚው በስቷል። ዛሬ ችግረኛው በስቷል። ዛሬ መከረኛው በስቷል። ሶሻል ሚዲያ ላይ ስትመጡ ማንን እንደምትረዱ ለማን እንደምታለቅሱ ለማን እንደምታዝኑ አታውቁም? ሁሉም ችግረኛ፣ ሁሉ መከረኛ፣ ሁሉም ብሶተኛ ነው። እነዚህ ልጆች ምንድን ናቸው? ቤተሰባቻቸው አስፈላጊ ናቸው። ለምን መናገር መጋገር አይችሉም? እንዴት መጡ ከኢትዮጵያ አይታወቅም። አላሁ አለም። እኛ አረብ ሀገር ስንመጣ እንጠፋለን እንላለን። ምንም መረጃ አይኖረንም። ሁሉ መረጃችን አጠፍተን እንጠፋለን። ስለዚህ ሌላ ላይ ያስጠፋቸው እዛ ቤት አሁን እዛ ቤት የሚፈልጉ አረቤት ያመጧቸውን ሰራተኞች ለራሳቸው ጥቅም ሲሉ ያስጠፏቸዋል። ካስጠፏቸው በኋላ እነሱን አስጠፍተው ጥቅም ካጡባቸው አውጥተው ይጧቸዋል። እንደዚህ አይነት ነገር ላይ ነን ያለ ነው። አባቶቻችን በሐዘን እየተጎዱ ነው። አባቶቻችን በሐዘን እየተቆራመቱ ነው። እናቶቻችን በጭንቀት እያለቁ ነው። አባቶቻችን ትልቅ ችግር ላይ ናቸው ያሉት በሬሽ ቁም ነገር ትደርሻለች ብሎ ዛሬ አንቺ በሽተኛ ሆነች፣ ሜዲያ ላይ ወርቀሻል። አባትሽ በሬውን ሽጦ ነው የሚያስገባሽ፣ እናትሽ መሬቷን ሽጣ ነው የምታገባሽ። የእኛ ቤተሰቦች አቅም የላቸውም፣ ቅዋ የላቸውም። ለዛም ባካችሁ፣ ባካችሁ፣ ባካችሁ ባልሆነ በሆነ ወደ ሌላ ላይ የመጣችሁ ራሳችሁ ሜዲያ ላይ አትጣሉ ነው የምለው። ራሳችሁን ጠብቁ፣ ወጥቶ ከመቅረት አላህ ይጠብቀን። ችግር መከራ ከኛ ከሀበሻ ርቆ አያውቅም። መከራ ከኛ ይርቅ፣ ሀዘን ከኛ ይርቅ፣ ክፋት ከኛ ይርቅ። ሁለ ነገር ኛለ ሁለ ነገር ኛጠራለ ቤተሰቦች አላህ ይጠብቃችሁ። ሰላሙ አለይኩም ወራህመቱላህ።